የገቢዎች ሚኒስቴር አዳዲስ ተቋሙን እንዲቀላቀሉ ከሁሉም የሀገራችን ክፍሎች የመለመላቸውን የዩኒቨርሲቲ ምሩቃን ሰራተኞች ተቋሙን የማስተዋወቂያ ስልጠና መስጠት ጀመረ። በስልጠናው ማስጀመሪያ የገቢዎች ሚኒስትር ወይዘሮ አይን ዓለም ንጉሴ የተቋሙ ገቢ የመሰብሰብና የመፈጸም አቅም አድጎ ስለ ትሪሊዮን ገቢ በሚወራበት አዲስ የታሪክ አሻራ እየጻፍን ባለንበት፣ በአጠቃላይ ኢትዮጵያ በሁሉም ዘርፍ የብልጽግናን አሻራ እያሰረፈች ባለችበት ወቅት ተቋሙን በመቀላቀላችሁና የታሪኩ አካል በመሆናችሁ እንኳን ደስ አላችሁ ብለዋል። ሚኒስቴሩ ትልቅ የሀገር ኃላፊነት ያለበት

ተቋም ነው ያሉት ሚኒስትሯ በ2025 ዘመናዊ ታክስ አስተዳደር ተገንብቶ ሀገራዊ ወጪ በታክስ ገቢ የመሸፈን ራዕይን ሰንቆ እየሰራ የሚገኝ ተቋም እንደመሆኑ ሙያዊ ስነ ምግባርን ተላብሶ አገልግሎት የሚሰጥና ኢኮኖሚው ሊያመነጭ የሚችለውን ገቢ ለመሰብሰብ የሚያስችል የሰው ኃይል መገንባት እንደሚያስፈልግ ገልጿል። እንደ ሚኒስቴር መስሪያ ቤትም ይህንኑ ከግምት በማስገባት ተቋሙ ከሁሉም የኢትዮጵያ ጫፎች 130 ሰራተኞችን በመመልመል ስልጠና መስጠት መጀመሩን አሳውቀዋል። ሚኒስቴሩ የሚቆጠር ተግባር ተሰጥቶት የሚቆጠር ውጤት የሚጠበቅበት ተቋም እንደመሆኑ

ሰልጣኞች በቆይታቸው ይህንን ኃላፊነት ለመቀበል የሚያስችላቸው በዩኒቨርሲቲ ከቀሰሙት እውቀት በተጨማሪ የተቋሙን አሰራር ሕጎች፣ የስነ ምግባር ደንቦች እና በአጠቃላይ ስለ ተቋሙ አሰራሮች እንዲያውቁ ይደረጋል ብለዋል። ስልጠናው ለተከታታይ 25 ቀናቶች የሚቀጥል ይሆናል።

የፌዴራል የስነ ምግባርና ጸረ ሙስና ኮሚሽን ሱፐርቪዥን አባላት የገቢዎች ሚኒስቴር እና የጉምሩክ ኮሚሽን የ2017 በጀት ዓመት አፈጻጸምን ገመገሙ። የገቢዎች ሚኒስቴርና ጉምሩክ ኮሚሽን የተቋማዊ ስጋትና ስነ ምግባር መከታተያ እንዲሁም የሰው ሀብት አመራሮችና ባለሙያዎች የሰራተኞች ቅሬታ ኮሚቴዎች በተገኙበት የ2017 ዓመት በጀት የትግበር አፈጻጸም ግምገማ ተደርጓል። በበጀት ዓመቱ የተሰሩ የስነ ምግባርና ጸረ ሙስና ተግባራት በአገልግሎት ቅሬታ አፈታት፣ ከክልሎችና ከተማ አስተዳደሮች ጋር ስላለው ግንኙነት እንዲሁም

በበጀት ዓመቱ በገቢዎች ሚኒስቴር የተሰሩትን አፈጻጸም ጨምሮ በግምገማ መድረኩ የተዳሰሱ ሃሳቦች ናቸው።

በገቢዎች ሚኒስቴር የመካከለኛ ግብር ከፋዮች ቁጥር አንድ ቅርንጫፍ ጽሕፈት ቤት የጥቅምት ወር የገቢ አፈጻጸም ውጤታማ ነበር አለ። ቅርንጫፉ በገቢ ማሳወቅና አሰባሰብ ወሳኝ ወቅት በምትባለው ጥቅምት ወር አብዛኞቹ የቅርንጫፉ ግብር ከፋዮች እንዳሳወቁ የቅርንጫፉ ስራ አስኪያጅ ገዛሀኝ ታምሩ ተናግረዋል። ከ3250 ግብር ከፋዮች ውስጥ ኦልሞስት ወደ 2796 ግብር ከፋዮች ያሳውቀው ነው። ስለዚህ ወደ 86 87 ፐርሰንት

አካባቢን ያሳወቁን እና ይሄ ከዚህ በፊት ከነበረው ከነበረን ትሬንድ የተሻለ ነው ብለን የወሰድነው አምና፣ አሁን 83 ፐርሰንት ነበረ ያሳወቀን ግብር ከፋይ። ስለዚህ ዘንድሮ አዲስ አዋጅ ሆኖ ግን ያሳወቀን ግብር ከፋይ።

የተሻለ ነው ብሎ መውሰድ ይቻላል። ከመቶ እጅ በላይ ገቢ የሰበሰበው ቅርንጫፉ ከአምናው ተመሳሳይ ወቅት ጋር ሲነጻጸር ብልጫ እንዳለው ስራ አስኪያጁ ከጣቢያችን ጋር በነበራቸው ቆይታ ተናግረዋል። ገቢ አፈጻጸማችንም አንጻር ያው የጥቅምት ወር ከአመቱ ወደ 137 ፐርሰንት አካባቢ ነው እና ከፍተኛ ቅር ነው። ወደ 17 ቢሊዮን አካባቢ ነው የነበረው፣ ነገር ግን የሰበሰብ ነው ወደ 1268 ቢሊዮን ወይም

የእቅዳችንን 117 ፐርሰንት አቺቭ ለማድረግ ተሞክሯል። ስለዚህ ከእቅድ ከአምና አንጻር ይህንንም ስናየው ኦልሞስት በ68 ፐርሰንት እድገት አለ፣ የገቢ አፈጻጸሙ ምንና ከዚህ አንጻር የ2017 የግብር አሰባሰብ ውጤታማ ነበረ ብለን ያየ ነው።

ሰላም ጤና ይስጥልን፣ ተመልካቾቻችን እንደምን አላችሁ? ይህ ሳምንታዊ የኛና ኛ መሰናዷችን ነው። የገቢዎች ሚኒስቴር ከፋና ሚዲያ ኮርፖሬሽን ጋር በመተባበር በየሳምንቱ ልክ በዚህ ሰዓት ወደ እናንተ የሚያደርሰው እኛና ኛ ፕሮግራማችን ተጀምሯል። በዛሬው ቆይታችን የገቢዎች ሀዋሳ ቅርንጫፍ

የታክስ ማዕከል አካል የሆነው የሮቤ ታክስ ማዕከልን በጥቂቱ ስራው እንቅስቃሴውን ለማየት ያህል እዚህ ተገኝተናል። ከጀርባችን እንደምትመለከቱት እኔም ያለውበት ቦታ እንደምትመለከቱት እንግዲህ ሞቅ ደመቅ ያለችው የሮቤ ከተማ ነው የምትመለከቱት። በኮሪደር ልማቱ እንግዲህ በቅርብ

ጊዜያት ውስጥ ከተመረቁ የኮሪደር ልማቶች ውስጥ አንዱ የሆነው የሮቤ ከተማን ነው እየተመለከትን የምንገኘው። ሮቤ እንግዲህ በቅርብ ጊዜያት ውስጥ የቱሪዝም ማዕከልነቷን ይበልጥ ከፍ ከፍ የሚያደርጉ የልማት ስራዎች አሉ። ከነዚህ የልማት ስራዎች ጋር ተያይዞ እንግዲህ ግብር አብሮ ይነሳል። ግብር ከሌለ ደግሞ ይህ የልማት ስራ አብሮ ሊሄድ አይችልም እና ከሱ ከሱ ጋር የተያያዙ ጉዳዮችን የምናነሳበት የዛሬው ፕሮግራማችን

ይቀጥላል። አብራችሁ እንድትቆዩ ከወዲሁ እንጋብዛለን። እዚህ አጠገቤ እንግዳ ጋብዣለሁ። እንግዳው ደግሞ የሮቤ የታክስ ማዕከል የስራ ባልደረባ ነው። ከእሱ ጋር ጥቂት ቆይታ የምናደርግ ነው የሚሆነው። አብራችሁን ቆዩ። እሺ፣ ስሜ ሙሉጌታ አማረ ይባላል። በገቢዎች ሚኒስቴር የባሌ ሮቤ ታክስ ማዕከል ቡድን አስተባባሪ ነኝ። በጣም ጥሩ። እንግዲህ የባሌ ከተማን እኛ ከአመት በፊት እኔ በግል መጥቼ ነበር እዚህ አካባቢ

ከዛ በፊትም አውቀዋለሁ፣ ግን ሮቤን እንደዚህ አምራና ደምቃ አላየኋትም። እኔ በመጣው ሰዓት እንግዲህ ለየት ያለ አምራ ደምቃ ነው የምትታየው። አሁን የምንገኘውም ኮሪደር ልማቱ ላይ ነው፣ አደባባይ አካባቢ ነው የምንገኘው የከተማው መሃል። እና ሮቤን እንዴት ታያታለ አንተ በተለይ ደግሞ እዚሁ ስለኖርክ ስለምታውቀው ከዚህ በፊት የነበራትን ሁኔታ እና አሁን ያላትን መሻሻል እስኪ እናንሳው። እንግዲህ እንደሚታወቀው ባሌ በጥሬ ሀብቱ በብዛት የሚታወቅ ነው አርብቶ አደር አርሶ አደር

ከፊል በንግዱ ማለት ሰፊ የሆነ ሀገር ነው፣ ሰፊ የሆነ ከተማ ነው። ነገር ግን ሳይለማ የቆየ በልማቱ በመንገድም በምንም በየትኛው መስመር ተበድሎ የኖረ ሀገር ነው። አሁን ነው ከቅርብ ጊዜ ወዲህ ቢያንስ ከአመት ወደዚህ ነው መልማት የጀመረው እና በምንም አይነት መልኩ ቢሆን ሮቤ እንደ ሮቤነቱ እንደ ሀብቱ ያልተለወጠ ያላደገ ሀገር ነው እና ከዚህ በላይ ቢሰራበት ቢለወጥ የቱሪዝም ሀገር ነው

ለቱሪዝም መልኩ በጣም ምቹ ሀገር በመሆኑ የአየር ንብረቱ እንደዛ ምቹ በመሆኑ የተሻለ ነገር ቢሰራበት የተሻለ ነገር ሊመጣ ይችላል የሚል ሀሳብ ነው ያለው። ሮቤና አርሲ አካባቢ እንግዲህ በስፋት የሚታወቁ ምርቶች አሉ። በተለይ ከግብርና ጋር ተያይዞ የምናውቃቸው ምርቶች አሉ ና እንደው ከዚህ ከዚህ አንጻር በተለይ ከግብርናው አንጻር ከምርቶች አንጻር ያላት ጸጋ ተፈጥሮ እንዴት ትመለከተዋለህ? ባሌ ባሌ

እንግዲህ አገሬ ነው ተወልጄ ያደኩበት ሀገር ነው። አሁንም ያለሁበት ሀገር ነው። በምርታማነቱ ሙሉ ኢትዮጵያ ሊመግብ የሚችል ስንዴ ሀብት አለ። ማንኛውንም አይነት ምርት የሰጡትን የሚያበቅን አገር ነው። የሰጡትን የሚያበቅን አፈር ነው ያለን። ውሃው ምቹ ነው። የአየር ንብረቱም እንደዛ ምቹ ነው እና ባሌ መሆን ያለበትን አል አገሪቱ ሊመግብ የሚችል እምቅ ሀብት ያለው አገር በመሆኑ በጣም መልካምና ጥሩ አገር ነው ብዬ ነው የምገልጸው።

የኮሪደር ልማት እንግዲህ በመላ ሀገራችን መከናወን ከጀመረ ሰንበት በት ብሏል። ከአዲስ አበባ የተጀመረው የኮሪደር ልማት እንግዲህ በተለያዩ የክፍለ ሀገር ከተሞችም እንደዚሁ ቀጥሏል። ከዚህ በፊት እንግዲህ በዚሁ ፕሮግራም ላይ ጅማን ለማስመልከት ሞክረናል። ጅማ ድምቅ ብላ አምሮባት ነበረ የተመለከትነው። አሁን ደግሞ ሮቤ በተራዋ ድምቅ ብላ አምሮባት አለች እና የኮሪደር ልማቱ እንደው ያመጣው አዲስ ነገር አለ ወይ? በተለይ ደግሞ ከንግድ ጋ ብና እያይዘው

የኮሪደር ልማቱ መጀመሪያ አካባቢ እውነት አይመስልም ነበረ። ቤት ሲፈርስ መንገድ ሲነሳ ሌላ ሌላ ነገር ሲሆን እውነት አይመስልም ነበረ። አልገባንም ነበረ። አሁን ግን ተሰርቶ በአጭር ጊዜ ውስጥ እንደዚህ ውብ ሆኖ ስናገኘው እጅግ መነቃቃትን የንግዱ ማህበረሰብንም ሌላውንም ህዝብ ለቱሪዝምም ሌላውንም አካባቢ ሊያነቃ የሚችል ሊሰራበት ሊቀጥል የሚገባው ስራ ነው እና በተገቢው መልኩ ቢሰራ

ከዚህ የተሻለ ኢኮኖሚ፣ ከዚህ የተሻለ ንግድ፣ ከዚህ የተሻለ የማምረትና ምርትና ምርታማነትንም ይጨምራል። የሰውንም ስሜት ያነቃቃል። ለይድ ሰርቶን በጥሩ ሁኔታ እንዲሰራና ለሌላውም ነገር ይረዳልና ይሰይ የሚያስብል ነገር ነው። ያየ ነው።

ያው በትኩረት በደንብ በስፋት ስለ ሮቤ ከተማ እድገት አወራን እንጂ ከኮሪደር ልማቱ ጋር ተያይዞ እንግዲህ እንደምንመለከተው በዚህም በዛኛውም መደዳውን የምንመለከተው እንግዲህ ከፍተኛ ንግድ እንቅስቃሴ ነው። አንዱ የኮሪደር ልማት ያመጣው እኛም በምስክርነት ማየት የምንችለው እና ከንግድ እንቅስቃሴ አንጻር እናንተም እንደ ገቢ ቢሮ ኃላፊነታችሁ እንዴት ትመለከተዋለህ የንግድ እንቅስቃሴውን?

አሁን ያለው የንግድ እንቅስቃሴ በፊት ላይ በጣም የተዳከመ ነበረ። አሁን ለግብር ከፋዮቻችን ለሌላውም ጥሩ ግንዛቤ ሞጁራል ስልጠና አዘጋጅተን በየጊዜው እየጠራናቸው የምንሰጣቸው ትሬኒንጎች አሉ። ለግብር ከፋዮቻችን በዛ ላይ ሳይጨናነቁ ምንም ነገር እንትን ውስጥ ሳይገቡ ግብር መክፈል እንደዚህ እንደሚጠቅም አገር ሊያለማ እንደሚችል ቤተሰብ ሊያኖር እንደሚችል ለሌላውም ከቤተሰባቸውም አልፎ ለሀገር ለሌላው መሰረተ ልማቶች ለትምህርት ቤት

ለመብራት፣ ለውሃ ግብር ጥሩ እንደሆነ እየነገርናቸው፣ ከዚህ በፊት የነበረው የግንዛቤ ማነስ ነበረ። አሁን ግን በጥሩ ሁኔታ የግንዛቤ እየሰጣናቸው ቤት ለቤትም በየስራ ቦታቸው የሚሄድ ምን ጎደለ፣ ምን እናስተካከል፣ ምን እንጨምርላቸው እያል ስፖርት እያደረግናቸው ስለሆነ በጣም ጥሩ ነገር ነው ያለው። አሁን ላይ የተሻለ ገቢም እያገኘን ነው። ለመንግስትም እንደ ሀገርም ጥሩ ገቢ እየተሰበሰበ ነው ነው።

በጣም ጥሩ። ከእንግዲህ የታክስ ማዕከላትን ጉብኝትም እያደረግን ነበር እና አንዱ የታክስ ማዕከል በሀዋሳ ስር ከቅርንጫፍ ስር ከሚገኙት ደግሞ ይሄኛው የሮቤ ማዕከል ነው እና እንደው የታክስ ማዕከሉ እንቅስቃሴ እንዴት ትመለከተዋለህ? ሚናውስ ምን ያህል ነው ለዋናው ቅርንጫፍ የሚሆን? እንደ ሀገርም ያለው ሚና ምን ያህል ነው? እዚህ ያለው ፖቴንሻል እዚህ ያለው አቅም ምን ያህል ነው ማለት እንችላለን?

አሁን ላይ ያለን አቅም መጀመሪያ ላይ ከነበረን ከሶስት ከአራት ዓመት በፊት የነበረን የገቢ አሰባሰብ ሂደታችን ራሱ ደከም ያለ ነበረ። አሁን ላይ ግን ተጠናክረን እኛም በሁሉም በቴክኖሎጂው በሌላው መልኩ እየሰበሰብንን ያለ ነው የተሻለ። ባሌ እንግዲህ ባለሀብት ያለበት ሀገር ነው። ወደ ሲስተሙ ያልገቡ ወደ ንግዱ መስመር ያልገቡ ብዙዎቹ በድብቅ የሚሰሩ ነበሩ። አሁን እነሱ

ግብር መክፈል እንዳለባቸው ግብር መክፈል ሀገራዊ ግዴታቸው እንደሆነ መብታቸውም አስጠብቀንላቸው በአግባቡና በስርዓቱ እያመጣናቸው ነው ያለነ ከዚህ በፊት አርባና ሀምሳ ሺህ ሚሊዮን ነበረ የምንሰበስበው አሁን ወደ መቶ ምናምን ሚሊዮን ብር መሰብሰብ ችለናልና የተሻለ ከጊዜ ወደ ጊዜ የተሻለ ገቢ እያገኘና ያለ የሚሸፍንባቸው ኤሪያዎች ወይም ቦታዎች የትኞቹ ናቸው? ይሄኛው የታክስ ማዕከል ይሄኛው ታክስ ማዕከል

እስከ በፊት የነበረው እስከ ሻሸመኔ ድረስ ነበረ በባሌ ስር ተመዝግቦ የነበሩት አሁን ከአዳባ ወደዛ ወደ ሀዋሳ እንዲሄዱ ሆኗል። ከዚህ ግን እስከ ጊንር፣ ደሎመና፣ ሀረና ቡሉቅ እነዚህም በሙሉ ባሌ ሰፊ እንደሚታወቀው ባሌ ሰፊ የቆዳ ስፋት ነው ያለው እነዚህን አካባቢዎች በሙሉ ጃራ ጎሎልቻን ጨምሮ እነዚህን አካባቢዎች በሙሉ ይሸፍናል። ታክስ ግብር ከፋዮቻችን ባሉበት አካባቢ በአካልም እንደርስባቸውን በአካል አለዛ በስል

ኮሚኒኬት እያደረግን በጥሩ ሁኔታ ላይ ነው ያሉት። እንግዲህ እንዳልከው ነው፣ ባሌ ሰፊ ነው። ካለው አቅም አንጻር ደግሞ ገና ያልተነካ ነገር ይኖረዋል እና ግብር ከፋዮችን ለማግኘት የምትሄዱባቸው እርቀቶች አሉ። እሱንም ነግረህናል። ግንኙነታችሁ ግን ምን ያህል ነው? ምን ያህል የጠበቀ ነው? ጥያቄዎች ሲኖራቸው ወይም ሀሳብ ሲኖራቸው ያልገባቸው ነገር ሲኖር፣ በተለይ ደግሞ አሁን አዲሱ የገቢ ግብር አዋጅም በተግባር ላይ ስለዋለ ከሱ ከሱ አንጻር

ምን ያህል ተቀራርባችሁ ነው የምትሰሩት? አዲሱን የታክስ አዋጅም 1395ን 2017ን በተመለከተ ከዋናው ቢሮ በመጡ ትምህርትና ስልጠናዎች ክፍል ግብር ከፋዮቻችንን ሰብስበን የመንግስትንም ጭምር ማለት ነው የመንግስት መስሪያ ቤቶችንም ጭምረን አንድ ቀን የሚውል ሙሉ ትሬኒንግ ሰጥተናል፣ ስልጠና ሰጥተናል፣ የግንዛቤ ማስጨበቂያ ሰጥተናል። በቀጣይም ፕሮግራም ተይዟል።

ሌላው ግን በርቀት ላይ ያሉትን በስልክ ነው። ከዛ ውጪ እዛ ሆነው እኛ ጋር መምጣት ሳይጠበቅባቸው በቴሌግራም ያላቸውን መልእክት የሚሆን ምንም ይልካሉ። ከዛ ቀጥታ ወደ ሀዋሳ ነው የምንልክላቸው፣ መፈታት ያለበት ከዚህ እንደ በፊቱ ከዚህ ተነስተው ሀዋሳ ሄዱ። እኛ ጋ ነው የመጡት፣ እኛ ጋ ነው ኮሚኒኬት የሚያደርጉት። የሚያስቸግራቸውን ነገሮች በቀጥታ በኦንላይን ነው የምንፈታላቸው ማለት ነው። ቴክኖሎጂ እንግዲህ ያው በገቢዎች ሚኒስቴር አንዱ

መሰረታዊ ነገር ነው ማለት ይቻላል። አሁን ላይ የገቢዎች ሚኒስቴር ሁሉንም የስርዓቶቹን በከወረቀታ ነጻ በማድረግ በቴክኖሎጂ በመጠቀም ቁጥጥሮችን ጨምር የተለያዩ ክትትሎችንም ያደርጋል እና ቴክኖሎጂ እናንተ የታክስ ማዕከል ውስጥ ያለው ሚናን ትንሽ ብናነሳው። አሁን አሁን ላይ ያለው በቴክኖሎጂ ጋር ተያይዞ ውስን የሚባሉ እሱም ደግሞ በኔትወርክ ምክንያት የኔትወርክ ችግር ሲኖር ነው እንጂ አብዛኛው ግብር ከፋይ እኛ ጋር አይመጣም።

ኢ ፋይል ነው የሚያደርገው። ፔይመንት ካለው ደግሞ ኢ ፔይመንት ሲስተሙ ላይ ስላለ እዛው በራሱ ስልክ በራሱ ቢሮ ኦፊስ ላይ ሆነው ማንኛውንም ነገር በከወ ስለሚችል እኛ ጋር ብዙ የሚመጣበት አማራጭ ብዙ የሚያስገድ አስገዳጅ ነገር ካልሆነ በስተቀር እኛ ጋር የሚመጣበት ነገር የለም። ኢ ፋይሊንግ ነው የሚያደርግ። አጠቃላይ መረጃዎች በሙሉ የሚያዙት በሲስተም ነው ማለት ነው። በጣም ጥሩ። እንደው የታክስ ማዕከላት ሲባል እንግዲህ አሁን ለተመልካችም

አዲስ ሊሆን ይችላል ብዙ ጊዜ ቅርንጫፎችን ነው የሚያገኘው፣ እና የታክስ ማዕከላት ምንድን ናቸው ማለት እንችላለን። ታክስ ማዕከላት በቅርበት ሆነው ለግብር ከፋዮቻችን ቅርብ ሆነን ድጋፍ እንድንሰጣቸው፣ ልምድ እንሰጣቸው፣ የቸገራቸውን ነገር ማስተካከል እንዲችሉ ነው። ምክንያቱም ለትራንስፖርትና ለአልጋ ወጪ እንዳይዳረጉ፣ ለእንግልት እንዳይዳረጉ፣ ባሉበት በቅርበት ሆነው አገልግሎቱን በበቂ ሁኔታ እንዲያገኙ ነው የታክስ ማዕከላት ሚና ለዋናው ቢሮ

ተዋሳ ላለው ቢሮ ለዋናው ቢሮ ሰፖርት አድርገን ድጋፍ አድርገን፣ የየራሳችን ታርጌት አለን። እያንዳንዳችን ባለን ግብር ከፋይልት ያንን በበቂ ሁኔታ አገልግሎት እንድንሰጥ ነው እዚህ ቦታ ላይ የተቀመጠ ነው ማለት። መነሻችን ላይ ስንነጋገር እንደነበረው ስለ ባሌ ልማት ስለ ባሌ አጠቃላይ እድገት በተለይ ቱሪዝም ላይ ደግሞ የታወቀም አካባቢ ነው።

በርካታ የቱሪዝም መስህብ የሆኑ ጉዳዮች አሉት። ሶፍ መርን ጨምሮ ተፈጥሮ ራሱ ያደለችው አካባቢ ነው ብለናል እና የሮቤ ከተማን እድገትን አየንና፣ ስለ ታክስ ደግሞ አወራን። ታክስና እንደዚህ አይነት ልማት ታክስና እድገት ያለውን ሚና ትንሽ እናንሰው። ታክስ እንግዲህ ለሀገር እድገት የጀርባ አጥንት ነው ሲባል ምንም የሚወጣለት ነገር አይደለም። ነገር ግን ምንድነው በቀጣይ አሁን ክልልም ይሁን

ከተማ አስተዳደሮችም ከተማ ገቢዎችም በጥልቀት ሊሰሩበት የሚገባው ጉዳይ ግብር ከፋዮቻችን እንዴት ነው የሚከፍሉት፣ እንዴት ነው የምናበቃቸው፣ እንዴት ነው ብቁ የምናደርጋቸው ወደሚለው በጥንቃቄ አብሮ ከፌዴራል ገቢዎች ሚኒስቴር ጋር እና ከክልሎች ገቢዎች ጋር የተጣመረ ስራ መሰራት መቻል አለበት ብዬ አስባለሁ። ምክንያቱም ትንሽ የሚባል ስራ የለም፣ ትንሽ የሚባል ገቢ የለም። አሁን ላይ ያለው እንደ ሀገሪቱ ያስፈልገናል። ታክስ በታክስ መዘመን አለብን።

ግብር ከፋዮችን ማዘመን መቻል አለብን። በቂ የሆነ ግንዛቤ ተሰጥቷቸው በቂ በጥሩ ሁኔታ ግብር ለሀገር እንደሚጠቅም አውቀው ገምተው መክፈል እንዲችሉ የጋራ ስራ ይጠብቀናል ብዬ አስባለሁ። ከግብር ከፋይ ጋር ተያይዞ የምትቸገሩባቸው እቅዶቻችሁን ከዚህም በላይ ለማስኬድ የሚያስቸግራችሁ ነገር እንደ ተግዳሮት ያነሳቸው ጉዳዮች ይኖሩ በግምገማችሁ ወቅት እንደ ተግዳሮት ግብር ከፋዮቻችን

በእኛ ስር ያሉት የግንዛቤ ችግር የለባቸውም። ከተማ ላይ ስንመጣ ግን የከተማ ገቢዎች እና እኛ ባላንስ ሆኖ ያለመሄድ ጉዳይ አለ። ያ በስተካከል መቻል አለበት ብዬ አስባለሁ። ቢያንስ የጋራ ግንዛቤ ኖሮ ለሀገር ሁላችንም ለሀገር ፌዴራልም ገባ ክልልም ገባ የመንግስት ቋት እስከሆነ ጊዜ ድረስ በጋራ ተናበን በጋራ ሀሳብ ላይ የጋራ እሹ ይዘን መሰራት አለበት። ምክንያቱም

የአንተ ግብር ከፋይ ነው፣ የእኔ ግብር ከፋይ ነው የሚለው ነገር ለግለሰብ ነው እንጂ የሚጠቅመው ለመንግስት አይጠቅም። የጋራ ሀሳብ ይዞ በጋራ መሰራት መቻል አለበት። አሁን ያለው ግብር ከፋይ ቁጥር ባሌ ካለው አቅም ከዞኑ ስፋት ሁለቱም ዞኖች ካለው ስፋት አንጻር በቂ ነው ወይ ወይስ ተጨማሪ ስራ ይፈልጋል የሚለውን ትንሽ በቂ አይደለም፣ ካለው ሪሶርስ አንጻር በቂ አይደለም። ምክንያቱም የመንግስት ተቋማት

ጨምሮ ስልሳ ስድስት ድርጅት ነው ያላት። ከእነዚህ እነዚህ ድርጅቶች ደግሞ ለባሌ ይመጥናሉ ማለት አይቻልም። ግማሾቹ ባሌ ቁጭ ብለው አዳማና አዲስ አበባ ታክስ ሴንተራቸውን ያደረጉ አሉ። ቢያንስ ቢያንስ እነሱን ደግሞ በቀጣይ ተነጋግሮ ወደ ባሌ የሚመለሱበትን መንገድ መፍጠር ይፈልጋል። ስራ ይፈልጋል። የውስጥ ስራ ይፈልጋል። እነዚህ እነዚህ ነገሮች አሟልተን በቀጣይ

የግብሩኑ ከፋይ የግብር ከፋይ ቁጥር ምዝገባ አዳዲስ ግብር ከፋዮችንም በመመዝገብ ከፍ ያለ ስራ እንሰራለን ብዬ አስባል። በአጠቃላይ ለግብር ከፋዮቻችሁ ምን መልእክት ታስተላልፋለ? መጥቶ ተቀራርቦ ከመስራት አኳያ አዳዲስ ግብር ከፋዮችም ደግሞ መጥተው በተለይ የታክስ ሕጉ ላይ የሞጁላር ስልጠናዎች እንደሚሰጡ እኛም በፕሮግራማችን በተለያየ ጊዜ እናስተላልፋለን እና ከዛ ከዛ አኳያ መጥተው እንዲሰለጥኑ ከእናንተ ጋር በቅርርብ እንዲሰሩ ምን ትመክራለ ምን

እንግዲህ ግብር ከፋዮቻችን በአብዛኛው ስልኬን ያውቁታል። በቴሌግራም በምንም በምንም ነው ሚሴጅ የምንላላከውና ከሆና የምንጻጻፈው ሞጁላር ስልጠና ሲኖር ኢመርጀንሲ ነገር ካልሆነ በስተጋር ቀርቶ አያውቁም። ይመጣሉ፣ ይሰለጠናሉ፣ ያውቃሉ። የቸገራቸውንም ነገር ደግሞ ስልክን በመደወል እኛ ጋር በመምጣትም በተገቢ ሁኔታ መረዳት ያለባቸውን ነገር አስረድተን አግባብተን ነው እየሰራን ነው።

መነሻችን ላይ ቅድምም እንዳልኩት እንግዲህ ስለ ሮቤ ከተማ ልማት ውበት መድመቅ እያነሳን ነበር ና ዋናው ሴንተር ወይም ደግሞ የዚህ የባሌ ቱሪዝምን የሚሆን እርሻውን የሚሆን ሴንተር የምንለው አካባቢ ነው። ከዚህ ውጭ ደግሞ ጊኒርም አለ። ወደ ባሌ ሰዎች እንዲመጡ ቱሪስቶች፣ ያው ዞሮ ዞሮ ከንግዱም ጋር ከኢኮኖሚውም ጋር የሚገናኝ ነገር ስላለው እንደው መልእክትን አስተላልፍ። የባሌን ውበት እኛ አረካንም አይተን አረካንም ግን

ሌሎች ተመልካቾቻችንም እንዲያውቁት ሀገር ውስጥ ጎብኝም የውጭ መጥቶ እንዲመለከተውና ይሄንን ቱሪዝም በተነቃቃ ቁጥር ኢኮኖሚ አብሮ ይነቃቃልና ምን ተላለ እንግዲህ ያየ ሰው እዚህ የደረሰ ሰው ይመለሳል ብዬ አላስብም። የሀገሬውም ተወላጅ ከዚህ አካባቢ የሄደ በተለያየ አጋጣሚ ውጪም የሚኖሩ ብዙ ብዙ የሮቤና የአካባቢው ልጆች አሉ፣ ባሌ ልጆች አሉ። በዚህ አጋጣሚ

አሁን አገራችን ተለውጣለች፣ ለምታለች፣ የተሻለ ደረጃ ላይ ያለች ነውና፣ ለብዙ ስራ በብዙ አይነት መልኩ ስራ መጥተው አገራቸውን ሰርተው ለመንግስትም ለራሳቸው እንዲለወጡ መልካም ምኞቴን እንገልጻለሁ። መልካም ጊዜ፣ መልካም የስራ ወቅት እመኝላለሁ። አሜን። እኔ ማጣ ከልብ አመሰግናለሁ። መታችሁ ስለጎበኛችሁን እና ስለአያያችሁን አገራችንን ስለጎበኛችሁልን በዚህ አጋጣሚ መልካም ምኞቴን እገልጻለሁ። አመሰግናለሁ።

ግብአት እንደሚታወቀው ግብአት ላይ የተከፈለን ታክስ ውጤት ላይ ከተሰበሰበ ታክስ እያቀናነሰ የሚሄድ የታክስ አይነት ነው። ስለዚህ አንድ ግብር ከፋይ ይህንን እያቀናነሰ እየተንከባለለ እስከ ስድስት ወር ጊዜ ውስጥ እያቀናነሰ መሄድ ይችላል። ስድስት ወር ካለፈ በኋላ ግን ያልተቀናነሰውን የግብአት ታክስ ተመላሽ መጠየቅ ይችላል። ስለዚህ ማመልከቻ በሚያቀርብበት ጊዜ በ45 ቀናት ውስጥ ተቋሙ ተመላሹን ሊፈጽም ይገባል ማለት ነው። ከዛም በተጨማሪ ደግሞ

ከ50% በላይ ወይም ከግማሽ በላይ አቅርቦታቸውን ኤክስፖርት የሚያደርጉ ግብር ከፋዮች እንዲሁ ግብአት ላይ የከፈሉትን ታክስ በአንድ ወር ጊዜያት ውስጥ ተመላሽ እንዲደረግላቸው መጠየቅ ይችላሉ። እንዲሁም ከ100 ሚሊዮን ብር በላይ አመታዊ አቅርቦት ያላቸው ግብር ከፋዮች ለካፒታል እቃ ለመግዛት የከፈሉትን ቫት ወይም ተጨማሪ እሴት ታክስ በአንድ ወር ጊዜ ውስጥ ተመላሽ ይደረግላቸዋል ማለት ነው።

ከዛም በተጨማሪ አንድ ቫት ተመዝጋቢ የነበረ ሰው ሲያቋርጥ ወይም ከቫት ሲሰረዝ ያልተቀናነሰ የግብአት ታክስ ካለው ተመላሽ መጠየቅ ይችላል በማመልከቻ። ይህም ደግሞ በ60 ቀናት ውስጥ ተመላሹ እንዲፈጸም ሕጉ ያዛል ማለት ነው። በአጠቃላይ የተመላሽ ስርዓቱ ይህንን ይመስላል።

ደረሰኝ አስፈላጊ ነው። ግብአት ላይ የከፈለውን ታክስ እንዲሁም የሸጠበትና የሰበሰበውን ባት በደረሰኝ ሁሌም፣ ባት ላይ ደረሰኝ መሰረታዊ ነው። ስለዚህ ደረሰኞችም አስፈላጊ ናቸው። አስፈላጊ ሌሎችም ሰነዶች አስፈላጊ መረጃዎች መያዝ ይኖርባቸዋል ማለት ነው።